ከማንኛውም ሰው ጋር ቪዲዮ መስራት ትችላለን። ለምንድነው እንዲህ ምትሆኝ? ለምንድነው ረጋ ብለሽ ራሽን አይተሽ የሆነውን ያለውን ነገር ማገናዘብ። ለ አላዘር ና አህሙ ፈልገው ያላገኟትን ትንሱን እንግዲህ የአላዘር እናት ዛሬ አግኝታታለች። ደስ አይልም? በነገራችን ላይ እናት እንደዚህ ናት። በቃ ለልጇ ምንም ትሆናለች፣ ምንም ታደርጋለች። ደግሞ ሚሳካላታል ና በጣም ደስ የሚል ነገር ነው። ብሩኬና የሚደግሙ ከአሁን በፊት ጥብቅ የሆነ ጠላታቸውን እንኳ አሸንፏቸው እዚህ ደረጃ ደርሳቸዋል። ብዙ ነገሮችን አሳልፏቸዋልና በሱሲና በዳኒኤል ውስጥ ምክንያት እንለያያለን። በቃኝ በቃሽኝ ትባባላላችሁ። አሰላሙ አለይኩም ወረህመቱላህ ወበረከቱ። ሰላም እንዴት ናችሁ? ወደ ቤተሰቦቼ እኔ ያለውላቸው፣ ዛሬ እንግዲህ በጣም ደስ ብሎኛል። ደስ ያለብኝም ምክንያት እንግዲህ ትሱ ስለተገኘች ነው። ይህም እኔ ለራሱ በጣም አሳስባ የነበረ፣ በጣም የምታሳዝን ልጅ ነች። ምክንያቱም እኔ ካሁን በፊትም ኢንተርቪዋ ምናምን ሰምቼ ነበር እና ያ ያ ነገሯ ጭምር በዛ ላይ ስታያት ራሱ የምታሳዝን የምታሳሳ ልጅ ነች ትንሶ ና ያው እንደዛ ባላዘር ምክንያት እንደዛ ሰጠፋ ምናምን በጣም አስቤላት ተጨንቄ ላት ነበረ። የተደረገው ነገር ልክ አልነበረም። ትልቅ ጥፋት ትልቅ ስህተት ነው ያደረገው አላዘር ና ላቅም ምክንያቱም ሴት ልጅ በዚህ ልክ እንደምትፈተለ ራሱ እኔ የገባኝ ገና ዛሬ ነው። እና ያው አላዘር ያደረገውን ነገር ታውቃላችሁ ብቻ ከሰው ልጅ ስህተት ከብረት ዝገት አይጠፋም ድጋሚ እንደዚ አይነት ነገር እንደማይደግም ተስፋ አደርጋለሁ ዝሮ እንግዲህ ያው እሷም ተስፋ አልቆረጠችም በሱ የሚጨክን አንጀት አልነበራትም እና ዛሬ ተመልሳለች በእርግጥ አህሙና አላዘር እያፈላለጓት ምንም ሊያገኟት አልቻሉም ነበረ አንዳንድ ጊዜ ምን አለመሰላችሁ የሰው ልጅ ፈልጎ ከጠፋ ብጠሩት አቤት አይልም ይባላል አላየች ማነች ትንሱም እንደዛው ነበረ። ያው ማለት ራሷን ከእነሱ ማራቅ ፈልጋ ነበረ። መጥፋትም ስላለባት ነው የጠፋችው። ማንኛውም ሴት የሚያደርገውን ነገር ነው ያደረገችው ሰው አሁን ላይ ግን ይህ ነገር ድጋሚ እንዳይደገምህ አላዘር፣ እውነቴን ነው የምልህ። ሴት ልጅ እንዲ እሺ። ሶስቱንም ፈተና መፈተን እንኳ ከፈለግ፣ መፈተን የነበረ ብተራ በተራ ነው እንጂ በአንድ ጊዜ ነበረ ያደራረብክባት እዚህ ጋር ውጭ ሀገር ሄዳለሁ፣ ከዛ ደግሞ ሌላ ሴት ጋር ሄዳለሁ እና እናቴም ለራሱ የሰጠች ትምህርት በጣም ትልቅ ትልቅ ትምህርት ነው። ከና እናቴ ከመከረች ምክር ለራሱ ብዙ ብዙ ነገሮች አሉ። እነዛን ነገሮች መውሰድ አለበት። ትዳር የሚባለው ነገር ወይም ደግሞ ፍቅር የሚባለው ነገር በመፈታተን የሚሆን ነገር አይደለም። በመፈቃቀር በመተሳሰብ ነው ቅድሚያ ሊሰጠው የሚችለው እንጂ በመፈታተን አይደለም። አንድ ሰው ከወደደ ልትፈትነው አይገባም ማለት ልትፈትኑት አይገባም በቃ እንደ አጠቃላይ። ምክንያቱም በትዳራችሁ ውስጥ ወይም ደግሞ በፍቅራችሁ ውስጥ በራሱ ጊዜ የሚመጡ ብዙ ፈተናዎች አሉ። በቃ የምታፈቅድ ከሆነ በዛ በፈተናዎች ሰዓት አብራ ትሆናለች አንተ ባትፈትናትም እንኳ ማለት ነው። የማታፈቅር ከሆነ ደግሞ በተቸገርክበት ሰዓት ወይ ደግሞ በከፋ ሰዓት ልትሄድ ትችላለች። በዛ ሰዓት ልትማርባት ትችላለ እና ላይፍ እንደዛ ነው የሚያስተምርህ እንጂ ገና ወደ አንተ ህይወት ከመግባቷ በፊት አንዲትን ሴት መፈተን እኔ እንደራሴ አስተሳሰብ፣ እንደራሴ አመለካከት ልክ ነው ብዬ አላምንበትም አላስብም። እንደዛ ነው እኔ የማስበው፣ የራሴ እይታ ነው እዚህ ያለሁት ብቻ አለክላል ምን ያክል እንደምትወድ ነው የሚያሳየው። እዚህ ጋ ትንሱ በጭራሽ አልጠበኳትም። እናቱ ቤት ትገኛለች ምናምን ብዬ አልጠበኩም። በእርግጥ ያው እናቱ ጋር እስካሁን አሁን አብዛኞቻችሁ እስከዛሬ ድረስ ከእናቱ ቤት ከአላዘር እናቱ ቤት የቆየች ምናምን እንደሚ ይመስላቸው ሙስተሃይል እንደዛ አይሆንም። ምክንያቱም ምን ያክል እየተጨናነቁ እንዳሉ እያየች ነው። በዛ ላይ እሷም ማለት እናቱ ማለት ነው ይቀታ ያው ስልክ እያደዋወለች እየጠየቀች ነበረ እና ያው ይመስለኛል ያው አፈላልጋ ጠያቂቃ ዛሬ ነው የመጣችሁት እንሱ እንጂ እስከዛሬ ድረስ ቤት ቁጭ ብላ መቼ የምነሱ በዛ ልክ እየተጨነቁ ከእናቱ ቤት ቁጭ ብላ ነው ማለት ምናምን፣ ይከብዳል ለማሰብ ለራሱ አያስችልም፣ አያስችልም እና ብቻ ይች ልጅ ተንከባከባት። ጥሩ ልጅ ትመስለኛለች። በጣም ማለት የምታሳሰም ልጅ ነች፣ የምትወደ ልጅ ነች፣ የምታከብርህ ልጅ ነች። እና ይህንን ሁሉ እንኳ ማለት ፈተናው ቀላል ፈተና አይደለም። በአንድ ጊዜ ሶስት አይነት ፈተና ነው ያደራረብክባት እና ያንን ነገር ችላ ከተመለሰች ቀጥታ አሁንም ቢሆን ወደ ትዳርህ ነው መግባት ያለብህ። ልጅቷን የምትወዳት የምታፈቅራት ከሆነ ካለሷ መኖር አልችልም እያልክ ነው፣ ካለሷ መተንፈስ ሁሉ አልችልም፣ መቆም ሁሉ አልችልም እያልክ ነው። እና የእውነት እንደዚህ በዚህ ልክ የምትሳሳላት በዚህ ልክ የምትወዳት የምታፈቅራት ከሆነ በቃ ቀጥ ብለህ ወደ ትዳራችሁ ግቦ ማለት ነው። እና ይህን ነው ለመክራችሁ የምችለው ዝሮ አህሙም ተጨናርቆ ነበረ። ከዚህ ጭንቅ ስለወጣሁ በጣም ደስ ብሎኛል። ምክንያቱም የእሱም ጭንቀት ይንም ጭንቅ ነው። አሁ እንደዛ ነው እና እዛ ሰፈር ደግሞ አህሙ ሙትት ብዬ ነው የምወድልህ የምትሉ ሰዎች እንደው ቅጥል እያደረጋችሁ ነው የሰማሁ። ውደድ ይስጣችሁ። እንኳንም ወደዳችሁልኝ። ለምን ወደዳችሁት አልልም። ውደዱት ውደዱት አሁ እና ዘሮ በጣም ደስ ብሎኛል። እንዳጠቃላይ ማለት መፈልገው በነስ ጉዳይ ይህንን ነው። ሌላኛው ያው ብሩኬና ሀይሜ ናቸው። ብሩኬና ሀይሜ እንግዲህ በተለያየ ጊዜ በተለያየ አጋጣሚ ያው በነግራችን ላይ ድብቅ ጠላት የተባለው ጠላት ከሄደ በኋላ ሁለታቸውም ደህና ኑሮ እየኖሩ ነበር። ሰላማዊ ሕይወት እየኖሩ ነበረና ሀይሜ ለራሱ እኮ ተቀይራለች። ማሻላ አምሮባታል። ወፍራለች። ምናምን ምናምን ነገር ና አሁን ደግሞ መልሰው ወደ ጭቅጭቅ፣ ወደ ክርክር፣ ወደ ምናምን፣ ወደ ንትርክ እየገቡ ነው እና ይሄ አረ ሰላማችሁን በራሳችሁ ጊዜ ነው አንዳንድ ጊዜ የምታጡት፣ ሀይሚና ብሩኬ ማለት ሰላም የማይሰጣችሁ ማለት። ይሄ ይህን ያክል የሚጋነን ነገር አይደለም። በነገራችን ላይ ማለት ሶሲና ዳኒር ውስጥ ሊያሸንፏቸው አይገባም። ምክንያቱም እናንተ ጠንካሮች ናቸው፣ ብዙ ነገሮችን ማለፍ የምትችሉ ሰዎች ናቸው። በዛ ላይ ደግሞ አንዳንድ ጊዜ ነገሮችን ቀለል አድርጋቸው እዩዋቸው። አንዳንድ ጊዜ በራሳችን ጊዜ የምናከብዳቸው ነገሮች ሁልጊዜም ፈታኝ ሊሆኑብን ይችላሉ፣ ወይም ደግሞ እስከ መለያየት ደረጃ ሊያደርሱን ይችላሉ። ሁልጊዜ ነገሮችን አጋነን ሁልጊዜ ነገሮችን ምናይባቸው መንገዶች የተጣመሙ ከሆነ አካሄዳችን የሚተጣመመ ነው የሚሆነው። እና ለሁለታችሁ መምከር የምችለው ነገር ቢኖር በቃል አደለ። አንዳንድ ጊዜ አይታችሁ ማለፍ የሚባል ነገር አለ። የሱሲና ዳኔሎች ይህን ያክል ሊያሸንፏቸው አይገባም። ለምን ተቃቀፍ፣ ከሷ እንደዚህ አይነት አረጋት አሳየችኝ፣ አንተ እንደዚህ አልክ፣ አንቺ እንደዚህ አልሽ፣ ምናምን። ምንም ኖርማል ነገር ነው። ሲም ፕል ማየት በቃ ዝም ብላችሁ የምታልፉት አይነት ነገር ነው እና እንደዚህ ቦታ ሰጥታችሁት ራሳችሁን እስከ መለያ ደረጃ የሚያደርሳችሁ ነገር አይደለም። ስለዚህ ወደ ራሳችሁ ተመለሱ። ዳኒሮ ስትና ሶ ሲደግሙ በእናንተ ምክንያት ሀይሚና ብሩኬ እንዲለያዩ አልንፈልግም እና ስለዚህ ያጠፋችሁትን ስህተት በራሳችሁ ይቅርታ ጠይቃችሁ ሁለታችሁን አስታርቃችሁ ማምጣት አለባችሁ። ምክንያቱም ሀይሚ ሁለት መቶ ሺህ ገብታለች ኮንግራ ልትባል ይገባታል። በዛ ላይ ደግሞ ልደቷ ነው። ልደቷንም እንደዛው እንኳን ተወለድሽ ብለ ማክበር አለባትና ያ ያ ነገር እንዲጨናገፍ አንፈልግም እኛ። አዎ ስለዚህ ያበላሻችሁትን ነገር አስተካክላችሁ ሁለታቸውን አስታርቃችሁ አምጡ። ዞሮ ዞሮ እናንተ ባትፈልጉም እንኳ እነዚህ ልጆች የሚለያዩ አይደለም አይደሉም። በቃ እኔ እንደዛ ነው የሚሰማኝ፣ አይለያዩም ዜሮ ያው እንግዲህ መልካም ነገር እንሰማለን ብዬ ተስፋ አደርጋለሁ። ምክንያቱም ሀይሚ የተወለደችበት ቀን ነው እያለ ነበረ ብሩኬና ማክበር ይፈልጋል። ያ ማለት በቃ አስቦታል፣ የተወለደችበትን ቀን እያሰበ ነው። እና ግን አሁን በሰላማዊ መንገድ አይደለም የተለያዩት። ሀይሚም ደግሞ እንለያይ፣ በቃ ካሁን በኋላ መገናኘት አንችልም ምናምን እያለች ነበረ። እና እነዚህ ነገሮች ተስተካክለው ሰላማችሁን ፈጥራችሁ፣ ታርቃችሁ፣ መታችሁ በቃ ደስታችሁ ማየት ነው የምንፈልገው እና ያንን ነገር ደግሞ በቶሎ አፋጥናችሁ ሰላማችሁ መልሳችሁ ኑልን። በተረፈ ወዳችኋለሁ፣ አክብራችኋለሁ ውድ ቤተሰቦች፣ ሰላም ሁኑ ባይ